እንደሰነበታችሁ ውድ የፋጫማ ኖት ተከታታዮች ዛሬ የምንነግራችሁ መረጃ የአሜሪካን የፖለቲካ ፓርቲ የምርጫ እና አሜሪካን የመሩ ፕሬዝዳንቶች ታሪክ ይሆናል። እስከ መጨረሻው ድረስ ይከታተሉ ነው። አሜሪካን በፕሬዝዳንትነት የመሩ አምስቱ ፓርቲዎች እና አስገራሚ የአሜሪካ የምርጫ ታሪክ በሀገር አሜሪካ ለመጀመሪያ ጊዜ ፕሬዝዳንታዊ ምርጫ ተካሂደው የዩናይትድ ስቴትስ ፕሬዚዳንት በህዝብ ድምፅ ተመርጦ የተሾመው የዛሬ 236 ዓመት ገደማ ነበር። በአሜሪካ ምርጫ የተካሄደውና የአሜሪካ ፕሬዚዳንት አንድ ብሎ በህዝብ መመረጥ የጀመረው በ1789 ዓመት በፈረንጅ አቆጣጠር ነበር። በአሜሪካ ምርጫ ታሪክ የመጀመሪያው የሀገሪቱ ፕሬዝዳንት ሆኖ የተመረጠውና የአሜሪካ አባት በሚል የሚታወቀው ጆርጅ ዋሽንግተን ሲሆን በ1789 በተካሄደው የመጀመሪያው ምርጫ የመጀመሪያው የአሜሪካ ፕሬዝዳንት ሆኖ በመሾም ለሁለት የስልጣን ዘመን ማለትም ከ1789 እስከ 1797 ለ8 ዓመታት የሀገሪቱ ፕሬዝዳንት ሆኖ አገልግሏል። ከዚያን ጊዜ ጀምሮ በአሜሪካ የመንግስትነት ታሪክ የሀገር መሪ የሚመረጠው በምርጫ ብቻ በህዝብ ሆኖ የቀጠለ ሲሆን በጆርጅ ዋሽንግተን በ1789 አንድ ብላ ፕሬዚዳንትነትን በምርጫ የጀመረችው አሜሪካ ላለፉት 236 ዓመታት የሀገሪቱ የምርጫ ታሪክ እስከ የአሁኑ 47 ኛው የሀገሪቱ ፕሬዚዳንት ዶናልድ ትራምፕ ድረስ 45 የተለያዩ ግለሰቦች በምርጫ ተመርጠው ሀገሪቱን ማስተዳደር ችለው ስልጣናቸውን በምርጫ ለተመረጠ መሪ አስረክበዋል። አሊያም በስልጣን ላይ ያሉ በሞት ተለይተው በሌላ መሪ ተተክተዋል። በአሜሪካ የፕሬዝደንትነት ምርጫ ታሪክ ሁለት ፕሬዝዳንቶች ብቻ ፕሬዝዳንት ሆነው ተመርጠው አንድ ዙር የስልጣን ዘመናቸውን ካጠናቀቁ በኋላ በምርጫ ተሸንፈው በድጋሚ ከአራት ዓመት በኋላ ለምርጫ ቀርበው ያሸነፉ ሲሆን እነሱም ሀያ ሁለተኛው ፕሬዝዳንት የነበሩት ግሬቨር ክሌቭላንድ ክሌቭላንድ አንዱ ሲሆኑ ሀያ ሶስተኛው ፕሬዝዳንት ለመሆን ተወዳድረው በምርጫ ከተሸነፉ በኋላ ለሀያ አራተኛው የፕሬዝዳንትነት ስልጣን ተወዳድረው ማሸነፍ የቻሉ ቀዳሚ ሰው ናቸው። በሀገሪቱ ታሪክ በምርጫ ከፕሬዝዳንትነት ወርደው አራት ዓመት ጠብቀው በመወዳደር ወደ ፕሬዝዳንትነት የተመለሱት ሌላኛው ሰው የአሁኑ የአሜሪካ ፕሬዝዳንት ሲሆኑ አርባ አምስተኛው ፕሬዝዳንት ሆነው ካገለገሉ በኋላ በዴሞክራቱ ጆ ባይደን ተሸንፈው አርባ ስድስተኛ ፕሬዝዳንት ለመሆን የነበራቸውን ህልም ስለተቀጨባቸው በድጋሚ ተወዳድረው አርባ ሰባተኛው ፕሬዝዳንት በመሆን በማገልገል ላይ የሚገኙት ዶናልድ ትራምፕ ናቸው። ምንም እንኳን አርባ አምስተኛ አርባ አምስት የተለያዩ ግለሰቦች አሜሪካን በፕሬዚዳንትነት ያስተዳደሩ ቢሆንም በእነዚህ ሁለት ነን ኮንሴኬቲቭ ወይም ምርጫባ ባሸነፉ ፕሬዚዳንቶች ምክንያት በፕሬዚዳንትነት መጠሪያ አርባ ሰባተኛ ፕሬዝደንሲ ላይ ደርሳለች አሜሪካ። የአሜሪካ ፕሬዚዳንት የዓለማችን ትልቁና የመጨረሻዊ ስልጣን ቁንጮ እንደሆነ ይነገርለታል። የልዕለ ሀያሉ ሀገር አሜሪካ ፕሬዚዳንት ሆኖ የሚመረተው ግለሰብ የዓለማችን ፖለቲካዊና ኢኮኖሚያዊ እንቅስቃሴን በእጁ መዳፍ የያዘና እንደፈለገ የሚዘውር ስልጣን ያለው የመጨረሻዊ ምድራችን ሀያል ስልጣን ያለው ግለሰብ ነው። ይህ ዓለምን የሚገዛው ሀያሉ ሰው የሚመረተው በየአራት አመቱ ሲሆን አንድ ግለሰብ በአሜሪካ ህግ መሰረት በፕሬዝዳንትነት ማገልገል የሚችለው ለሁለት ዙር የስልጣን ዘመን ብቻ ማለትም ለስምንት ዓመታት ብቻ ሲሆን ይህም በሃያ ሁለተኛው የሀገሪቱ ህገ መንግስት ማሻሻያ በሀገሪቱ ህግ መወሰኛ ምክር ቤት ተሻሽሎ ከጸደቀ በኋላ የተወሰነ ነው። በአሜሪካ የፕሬዝዳንትነት ምርጫ የተጀመረው የአሜሪካ ህገ መንግስት ከጸደቀ ከአንድ አመት በኋላ ነበር። የአሜሪካ ህገ መንግስት መስከረም 17 ቀን 1787 ማለትም የዛሬ 238 ዓመት ገደማ በሀገሪቱ ህገ መንግስት አርቃቂ ቡድን ተጽፎ የተጠናቀቀ ሲሆን የሀገሪቱ ክልሎች በዛው አመት ተቀብለውታል። የአሜሪካ ህገ መንግስት የሀገሪቱ የበላይ ህግና የመንግስት መተዳደሪያ ሆኖ ወደ ተግባር የገባውና በይፋ ስራ ላይ የዋለው ሰኔ 21 ቀን 1788 ላይ ዘጠኝ የሀገሪቱ ክልሎች ወይም ስቴትስ ተቀብለው ካጸደቁት በኋላ እንደነበር የሀገሪቱ ታሪክ ይነግረናል። በወቅቱ የነበሩት 13ቱም የአሜሪካ ስቴቶች ህገ መንግስቱ ሙሉ በሙሉ ተቀብለው አጽድገው የጨረሱት እስከ ግንቦት 29 ቀን 1790 እንደነበር የሀገሪቱ ታሪክ ይነግረናል። በ1787 ተጽፎ የተጠናቀቀው በ1788 የጸደቀውና በ1789 ሙሉ በሙሉ ስራ ላይ መዋል የጀመረው የአሜሪካ ህገ መንግስት አሁን ላይ የዓለማችን ረዥም ዘመን ያገለገለ የተጻፈ ህገ መንግስት በመሆን ቀዳም ሲሆን ባለፉት 238 ዓመታት ገደማ ከ27 ጊዜ በላይ ህገ መንግስታዊ ማሻሻያዎችን ተደርገውበታል። የአሜሪካ ምርጫ በየአራት አመቱ የሚደረግ ምርጫ ሲሆን ምርጫው የሚካሄደውም ህዳር ወር ሆኖ ህዳር በገባ የመጀመሪያው ማክሰኞ ነው የሚካሄደው። እስከ 1845 ድረስ በአሜሪካ ምርጫ ክልሎች ከህዳር እስከ ታህሳስ ወር የመጀመሪያው ሮብ ድረስ ውስጥ ባሉ 34 ቀናት ውስጥ በፈለጉ እለት ምርጫ እንዲያካሄዱ ስልጣን የነበራቸው ሲሆን በኋላ ላይ በተለያዩ ክልሎች ምርጫው በተለያየ ቀናት ሲደረግ በመራጮች ላይ ያልተገባና የተዛባ ጫና እየፈጠረ ነው በሚል ሀገራዊ ምርጫ በመላ ሀገሪቱ በተመሳሳይ ቀን እንዲደረግ ተወሰነ። ቀኑም ህዳር ወር በገባ የመጀመሪያው ማክሰኞ እንዲሆን የሀገሪቱ የህግ መወሰኛ ምክር ቤት ወስኖ አጽድቋል። ህግ ሆኖ ቀጥሏል። ህዳር ወር የተመረጠበት ዋነኛ ምክንያት በወቅቱ የአሜሪካ ህዝብ አብዛኛው አርሶ አደር ስለነበር ህዳር ወር የመኸር ምርት ተሰብስቦ የሚጠናቀቅበት እና ሌላኛው የእርሻ ወቅት ሳይጀመር በአንጻራዊነት የተወሰነ የእረፍት ጊዜ በመሆኑ ነው። ይህን ከግምት ውስጥ በማስገባትም ህዝቡ በተለይ አርሶ አደር አርሶ አደሩ ማህበረሰብ በምርጫ በንቃት የሚሳተፍበት ምርጫ እንዲሆን ታስቦ እንደተወሰነ የሀገሪቱ መዛግብት ያስረዳሉ። ከዚህም በተጨማሪ ማክሰኞ ቀን እንዲሆን የተወሰነው በወቅቱ መራጮች የምርጫ ጣቢያ ሄደው ድምጻቸውን ለመስጠት እስከ አንድ ቀን ድረስ መጓዝ ግድ የምንል ወቅት የነበረ በመሆኑ እና ቅዳሜና እሁድ ደግሞ የእረፍት እና በተለይ እሁድ በአብዛኛው ህዝብ ቤተ ክርስቲያን ያሳልፍ ስለነበር የጸሎት ጊዜውን እንዳይሻማ ቅዳሜና እሁድ እንደ አማራጭ እንዳይወሰድ ተደረገ። መራጮች እሁድ ቤተ ክርስቲያን ውለው ሰኞ በነፃነት ወደ ምርጫ ጣቢያዎች ተጉዞ ማክሰኞ ድምጻቸውን እንዲሰጡና በአብዛኛው የአሜሪካ ግዛት በወቅቱ ሮብ እለት የገበያ ቀን ስለነበረ መራጮች ድምጻቸውን ቶሎ ሰጥተው ሮብ ገበያቸው እንዲከውኑ በማሰብ እንደሆነ የሀገሪቱ የምርጫ ታሪክ ይነግረናል ይህ የሀገሪቱ ገበሬ ታስቦ ህዳር ወር እንዲሆን እና ቤተ ክርስቲያንን እና የገበያ ቀንን ታሳቢ በማድረግ ደግሞ ማክሰኞ እለት እንዲሆን የዛሬ 180 ዓመት ገደማ ማለትም በ1845 ተወስኖ እስካሁን የሀገሪቱ የምርጫ ባህል ሆኖ በየአራት ዓመቱ ፕሬዚዳንታዊ ምርጫ ህዳር ወር የመጀመሪያው ማክሰኞ የሆነ ቀጥሎ ይገኛል። የመጀመሪያ መሪያዎቹ 15 ፕሬዚዳንቶች የተመረጡት ይህ ቀን ሕግ ሆኖ ከመጽደቁ በፊት ነበር። በአሜሪካ ታሪክ 45 የተለያዩ ግለሰቦች በፕሬዝዳንትነት ያገለገሉ ሲሆን ሁሉም ወንዶች ናቸው። በአሜሪካ የምርጫ ታሪክ እስከ ዛሬ ድረስ ሴት ፕሬዝዳንት ምርጫ አሸንፋ የሀገሪቱ ፕሬዝዳንት ለመሆን የበቃች ሴት የለችም። 16 ፕሬዝዳንቶች ሁለት ምርጫዎችን በማሸነፍ ሁለት የስልጣን ዘመን በፕሬዝዳንትነት ያገለገሉ ሲሆን እነሱ የአሁኑ ፕሬዝዳንት ዶናልድ ትራምፕ፣ ባራክ ኦባማ ጆርጅ ዋሽንግተን፣ ቢል ክሊንተን፣ ሮናልድ ሬገን፣ ሪቻርድ ኒክሰን፣ ድዋይት ኤይዘንሃወር፣ ፍራንክሊን ሩዝቨልት፣ ውድሮ ውልሶን፣ ግሬቨር ክሊቭላንድ፣ ኤልሴስ ግራንት፣ አንድሩ ጃክሰን፣ ጀምስ ሞንሮኤ፣ ጀምስ ማዲሰን፣ ቶማስ ጀፈርሰን እና ጆርጅ ዋሽንግተን ናቸው። የዲሞክራቲክና የሪፐብሊካን ፓርቲ ፎክክር መቼ ጀመረ? የአሜሪካ ምርጫና የፕሬዚዳንትነት ስልጣን በአሁኑ ወቅት ሁለት ፓርቲዎች ብቻ የሚፎካከርበት ሜዳ ሆኗል። ዲሞክራቲክ ፓርቲና ሪፐብሊካን ፓርቲዎች የአሜሪካ የፕሬዝዳንትነት ውድድር ተቆጣጥረውት የሚገኙ ሲሆን ከነሱ ውጭ ለፕሬዝዳንትነት የሚወዳደር የሚታወቅ ተጽዕኖ ፈጣሪ ፓርቲ የለም። እንዲያውም የአሜሪካ ፖለቲካ የሁለቱ ፓርቲዎች መፎካከሪያ ሜዳ እንደሆነ ይነገራል። የነዚህ ሁለት አንጋፋና የዓለማችን ትላልቅ ፓርቲዎች የተመሰረቱት በተለያዩ ወቅት ሲሆን እነዚህ ሁለት ፓርቲዎች ወደ አሜሪካ ፓርቲ ፖለቲካ ከመምጣታቸው በፊት ሌሎች ፓርቲዎች አሜሪካን ማስተዳደር ችለዋል። ዲሞክራቲክ ፓርቲ የተመሰረተው ዲሞክራቲክ ፓርቲ የተመሰረተው በ1828 ሲሆን ሪፐብሊካን ፓርቲ ደግሞ በ1854 ነው የተመሰረተው። ዲሞክራቲክ ፓርቲ ለዘብተኛ ግራ ዘመን ፓርቲ ሲሆን በ1828 ተመስርቶ የመጀመሪያው አሜሪካን በፕሬዝዳንትነት ያገለገለው የዲሞክራቲክ ፓርቲ እጩም አንድሩ ጃክሰን ሲሆን በ1828 ወደ ስልጣን መጥቶ ሁለት የስልጣን ዘመን አገልግሎ እስከ 1837 በስልጣን ላይ ቆይቷል። የመጨረሻው የዲሞክራቲክ ፓርቲ እጩ ሆኖ ቀርቦ አሜሪካን ያስተዳደረው ፖለቲከኛ ደግሞ አርባ ስድስተኛው የአሜሪካ ፕሬዝዳንት ጆ ባይደን ናቸው። ቀጣዩ ማን እንደን የሚመጣ አናውቅም። ይህም ማለት የአሜሪካ ዲሞክራቲክ ፓርቲ ከሶስት ዓመት በኋላ ሁለት መቶ ዓመት የሚሞላው ፓርቲ ሲሆን በዚህ ጊዜ ውስጥም አስራ ስድስት የዲሞክራቲክ ፓርቲ ፖለቲከኞች የአሜሪካ ፕሬዝዳንት በመሆን አገልግለዋል። በሌላ በኩል የሪፐብሊካን ፓርቲ የተመሰረተው ከዲሞክራቲክ ፓርቲ በ26 ዓመታት ዘግይቶ በ1854 ሲሆን የመጀመሪያው የሪፐብሊካን ፓርቲ እጩ ሆኖ የአሜሪካ ፕሬዝዳንትነትን ያሸነፈው ፖለቲከኛም አብርሃም ሊንከን ሲሆን ጊዜውም በ1860 ነበር። ሪፐብሊካን ፓርቲ የተመሰረተው የባሪያ ንግድ ወይም ስሌቨሪ ለመቃወም አላማ ያነገበ አንግቦ ሲሆን ሪፐብሊካን ፓርቲ ከተመሰረተ ጊዜ ጀምሮ አብርሃም ሊንከን የመጀመሪያው ከሪፐብሊካን የተገኘ የአሜሪካ ፕሬዚዳንት ጀምሮ ባለፉት 171 ዓመታት ውስጥ አስራ ዘጠኝ ሪፐብሊካኖች ምርጫ አሸንፈው አሜሪካን በፕሬዝዳንትነት መርተዋል። ይህም ማለት ከአብርሃም ሊንከን እስከ አሁኑ አርባ ሰባተኛው የአሜሪካ ፕሬዝዳንት በመሆን እያገለገሉ የሚገኙ ፕሬዚዳንት ትራምፕ ድረስ አስራ ዘጠኝ ሪፐብሊካኖች አሜሪካን በፕሬዝዳንትነት ማስተዳደር ችለዋል። ሪፐብሊካን ፓርቲ ቀኝ ዘመን ፓርቲ እንደሆነ ይነገርለታል። በአሜሪካ ታሪክ የመጀመሪያው የፖለቲካ ፓርቲ የተመሰረተው በ18 በ1780ዎቹ እንደሆነ የሀገሪቱ የፖለቲካ ሰነዶች ተሰንዶ እናገኘዋለን። በአሜሪካ የፖለቲካ ፓርቲ ታሪክ የመጀመሪያው የፖለቲካ ፓርቲ እንደሆነ የሚገለጸውም ፌዴራሊስት ፓርቲ ሲሆን ጠንካራ ፌዴራላዊት አሜሪካን ለመገንባት አላማ አንግቦ እንደተመሰረተ ይነገርለታል። ፓርቲው 1789 እስከ 1790 ባለው ጊዜ ውስጥ እንደተመሰረተ ይነገራል በአሜሪካ የፖለቲካ ታሪክ ከዲሞክራቲክ ፓርቲ እና ከሪፐብሊካን ፓርቲዎች ውጭ ሶስት የተለያዩ ፓርቲዎች አሜሪካን አስተዳድረዋል ከነዚህ ሶስት ፓርቲዎች ዘጠኝ የተለያዩ ፕሬዚዳንቶች ምርጫን አሸንፈው አሜሪካን መርተው አልፈዋል እነዚህ ሶስት ፓርቲዎች ዊግ ፓርቲ ዲሞክራቲክ ሪፐብሊካን ፓርቲ እና ፌዴራሊስት ፓርቲ ናቸው ዊግ ፓርቲ በ19ኛው መቶ ክፍለ ዘመን መጀመሪያ አካባቢ ማለትም ከ1800 ጀምሮ ተጽዕኖ ፈጣሪ ፓርቲ የነበረ ሲሆን በወቅቱም አራት የተለያዩ መሪዎች የአሜሪካን ምርጫ አሸንፈው የአሜሪካ ፕሬዝዳንት በመሆን ማገልገል ችለዋል። እነሱም ዊሊያም ሄኔሪ፣ ጆን ታይለር፣ ዛካሪ ታይለር እና ሚላርድ ፊልሞር ናቸው። ሌላኛው ፓርቲ ዲሞክራቲክ ሪፐብሊካን ፓርቲ በሚል የሚታወቅ የነበረ ሲሆን የአሁኖቹ ተቀናቃኝ የአሜሪካ ፓርቲዎች ጥምር ስም የያዘ ፓርቲ የነበረ ሲሆን ፓርቲው የአሁኖቹ ፓርቲዎች ከመመስረታቸው በፊት የነበረ ነው። የዲሞክራቲክ ሪፐብሊካን ፓርቲም አራት መሪዎች ለአሜሪካ ፕሬዝዳንትነት ተወዳድረው በማሸነፍ የአሜሪካ ፕሬዝዳንት ሆነው ያገለገሉ ሲሆን እነሱም ቶማስ ጀፈርሰን፣ ጄምስ ማዲሰን፣ ጄምስ ሞንሮኤ እና ጆን ኩንሲ አዳምስ ናቸው። በአሜሪካ ታሪክ የፌዴራሊስት ፓርቲ እጩ ሆኖ ቀርቦ የፕሬዝዳንትነት ምርጫን ያሸነፈና የአሜሪካ ፕሬዝዳንት ሆኖ ያገለገለው ብቸኛው የፌዴራሊስት ፓርቲ ተወካይ ደግሞ ጆን አዳምስ ነው። በአሜሪካ ምርጫ ፕሬዝዳንት ሆኖ ለመመረጥ ትንሹ የእድሜ ገደብ ሰላሳ አምስት ሲሆን፣ ወደ ላይ ግን የእድሜ ገደብ አልተቀመጠም። እስከ ዛሬ በእድሜ ትንሹ የአሜሪካ ፕሬዝዳንት ሆኖ ያገለገለው ፕሬዝዳንት ቴዎዶር ሩዝቨልት ሲሆን ቴዎዶር ሩዝቨልት በአርባ ሁለት አመቱ ፕሬዝዳንት ሆኖ ያገለገለ በምርጫ ተመርጦ ሳይሆን ምክትል ፕሬዚዳንት ሆኖ እያገለገለ በነበረበት ወቅት ፕሬዝዳንት የነበረው ዊልያም ማክሌይ መገደሉን ተከትሎ ነው። በአርባ ሁለት አመቱ ፕሬዝዳንት ሆኖ እንዲያገለግል እድሉን ያገኘው ምርጫ ተወዳድሮ በማሸነፍ ፕሬዝዳንት በመሆን በእድሜ ትንሹ ፕሬዚዳንት ሆነው ሆነው የተመረጡት ግን ፕሬዝዳንት ጆን ኦፍ ኬኔዲ ናቸው። ጆን ኦፍ ኬኔዲ በአርባ ሶስት አመታቸው ምርጫን አሸንፈው የአሜሪካ ፕሬዚዳንት ሆነው ማገልገል ችለዋል። በእድሜ ትልቁ ፕሬዚዳንት በመሆን ቃለ መሃላ ያፈጸሙ ፕሬዚዳንት የሆኑት በአሜሪካ ታሪክ አንጋፋው ፕሬዚዳንት የአሁኑ ፕሬዚዳንት ዶናልድ ትራምፕ ሲሆኑ ምርጫ አሸንፈው አርባ ሰባተኛው ፕሬዚዳንት ሆነው ሲሾሙ ሰባ ስምንት አመታቸው የደረሱ ሲሆን አርባ ስድስተኛውን የአሜሪካ ፕሬዚዳንት ጆ ባይደን ሲመረጡ ከነበራቸው እድሜ በአምስት ወር በመብለጥ በእድሜ አንጋፋው የአሜሪካ ፕሬዚዳንት በመሆን እየመሩ ይገኛሉ በአሜሪካ ፕሬዝዳንትነት ታሪክ አጭር ጊዜ በፕሬዝዳንትነት የመሩት ፕሬዝዳንት ዘጠነኛው የአሜሪካ ፕሬዝዳንት የነበሩት ዊሊያም ሄንሪ ሃሪሰን ሲሆኑ በስልጣን የቆይቱም ለ32 ቀናት ብቻ ነበር በ68 ዓመታቸው የአሜሪካ ምርጫ ተወዳድረው በማሸነፍ ዘጠነኛው የአሜሪካ ፕሬዝዳንት ሆነው ቃለ መሀላ በፈጸሙ በ32 ቀን ውስጥ ከዛ ዓለም በሞት የተለዩት ዊሊያም ሃሪሰን በአሜሪካ ታሪክ ለአጭር ጊዜ በስልጣን የቆዩ ፕሬዚዳንት በመሆን ይታወቃሉ። በአሜሪካ ፕሬዚዳንት ለረዥም ዓመታት በስልጣን ላይ የቆዩት ደግሞ ፍራንክሊን ዲ ሩዝቨልት ናቸው ፍራንክሊን ሩዝቨልት ከ1933 እስከ 1945 ድረስ ለ12 ዓመታት በፕሬዝዳንትነት ያገለገሉ ሲሆን በአሜሪካ ታሪክ ለረዥም ዓመታት በስልጣን ላይ የቆዩ ፕሬዝዳንት በመሆን ይታወቃሉ። ፕሬዝዳንቱ ከሁለት የምርጫ ዘመን በላይ በስልጣን እንዲቆዩ ምክንያት የሆነው ምክንያትም ጊዜው የሁለተኛው የዓለም ጦርነት ወቅት የነበረ በመሆኑ ምርጫዎች በአብዛኛው የዓለም ክፍል እንዲራዘሙ ተደርገው ስለነበር፣ አሜሪካም የተረጋጋ መንግስት እንዲኖራት በማለም ምርጫው ጦርነቱ እስኪጠናቀቅ ድረስ እንዲዘገይ በመደረጉ ነው። ፍራንክሊን ሩዝ አሜሪካን በታላቁ የዓለም የኢኮኖሚ ቀውስና በሁለተኛው የዓለም ጦርነት ወቅት አሜሪካን መርተው ያሻገሩ ድንቅ ፕሬዚዳንት ነበሩ። በአሜሪካ ፖለቲካ ታሪክ አራት የአገሪቱ ፕሬዚዳንቶች በስልጣን ላይ እያሉ በፖለቲካ ግድያ አላማ ተደርገው በጥይት ተገድለዋል። ፖለቲካል አሳሲኔሽን ወይም የፖለቲካ ግድያና የግድያ ሙከራ በፕሬዝዳንቶች ብዙ ጊዜ ያጋጠመ ሲሆን ከእነዚህ ውስጥ አራት ፕሬዝዳንቶች በተተኮሰባቸው ጥይት ግማሾቹ ወዲያውኑ ግማሾቹ ደግሞ ቆስለው በሕክምና ላይ እያሉ ህይወታቸው ሊያልፍ ችሏል። በአሜሪካ ፖለቲካ ታሪክ ለመጀመሪያ ጊዜ ፕሬዝዳንትነትን ፕሬዝዳንትን የመግደል ሙከራ የተካሄደው በ1835 የወቅቱ የአሜሪካ ፕሬዝዳንት በነበሩት በፕሬዝዳንት አንድሩ ጃክሰን ላይ ሙከራ ተደርጎ የመቁሰል አደጋ አጋጥሟቸው በህይወት ተርፎ በስልጣን መቆየት ችለዋል። በስልጣን ላይ እያሉ ግድያ ተፈጽሞባቸው ህይወታቸው ያለፈው የመጀመሪያው በስልጣን ላይ ያሉ በሰው እጅ የተገደሉ ፕሬዝዳንት የመጀመሪያው የሪፐብሊካን ፓርቲን ወክለው በፕሬዝዳንት የሆኑት አብርሃም ሊንከን ነበሩ። ፕሬዚዳንት አብርሃም ሊንከን በአሜሪካ ታሪክ ብቸኛው የእርስ በርስ ጦርነት ሲቪል ዋር በነበረበት ወቅት ፕሬዚዳንት ሆነው ያገለገሉ ፕሬዚዳንት ሲሆኑ፣ ይህን የአሜሪካ የእርስ በርስ ጦርነት በጥበብ እንዲፈታ በማድረግ ትልቅ ድርሻ የነበራቸው በፖለቲካ ጥበባቸው የተመሰከረላቸው ፖለቲከኛ ናቸው። አብርሃም ሊንከን በ1865 በተካሄደባቸው የግድያ ሙከራ ህይወታቸው ሊያልፍ ይችላል። ስለዚህም አብርሃም ሊንከን፣ ጄምስ ጋሪፊልድ፣ ዊልያም ማኪንሌይ እና ፕሬዝዳንት ጆን ኤፍ ኬኔዲ በስልጣን ላይ ያሉ በሰው እጅ የተገደሉ አራቱ የአሜሪካ ፕሬዝዳንቶች ናቸው። ሌሎች ላይም ለግድያ ያላደረሰ ጥቃትና የመግደል ሙከራዎች የተካሄዱ ሲሆን እነሱም አንድሪው ጃክሰን፣ ቴዎዶር ሩዝቨልት ፍራንክሊን ሩዝቨልት፣ ሀሪ ቱርማን፣ ጀራልድ ፎርድ እና የአሁኑ ፕሬዝዳንት ዶናልድ ትራምፕ ደግሞ ለ2024 ምርጫ ቀስቀሳ እያደረጉ በነበረበት ወቅት በፔንስልቫኒያ በተተኮሰባቸው ጥይት ጆሯቸው ላይ ቆስለው ሰርቫይቭ አድርገዋል። እነዚህ ፕሬዝዳንቶች የተለያዩ ሙከራ ተደርጎባቸው በሕይወት መትረፍ የቻሉ መሆን እንደሆኑ የሀገሪቱ መረጃ ያመለክታል። ዩቲዩባችንን ሳብስክራይብ ሼር እና ላይክ እያደረጉ ይቀጥሉ። እናመሰግናለን። ሰላም ሰንብትልን